ሰላም ጤና ይስጥልኝ፣ ውድ የኮንዞን ቤተሰቦች፣ እንዴት ናችሁ? ዛሬ የምንወያይበት ርዕስ ወቅታዊ የሆነና አንገብጋቢ እንዲሁም ትኩረትን እና መረዳትን የሚሻ ርዕሰ ጉዳይ ነው። እሱም ስለ ዝቅተኛ የደመወዝ ወለል ይሆናል ማለት ነው። እንግዲህ ስለ ዝቅተኛ የደመወዝ ወለል ኢኮኖሚስቶችና የኢኮኖሚ ንድፈ ሀሳቦች ምን ይላሉ የሚለውን እናያለን። በመጀመሪያ እንግዲህ ኢኮኖሚስቶች የተለያዩ ኢኮኖሚስቶች የተለያዩ የኢኮኖሚክ ንድፈ ሀሳቦች ስለ ዝቅተኛ የደመወዝ ወለል ወይም ስለ ሚኒመም ወጅ ምን ይላሉ? ሀሳቡን ይደግፉታል ወይስ ይቃረኑታል? የሚለውን አንድ በአንድ እናያለን በክፍል አንድ። ይህን ካየም በኋላ በክፍል ሁለት ደግሞ ከነዚህ የኢኮኖሚ ንድፈ ሀሳቦች ከነዚህ የኢኮኖሚ ኢኮኖሚስቶች ሀሳብ በመነሳት ይሄ ሚኒመም ዌጅ ሕግ ወይንም የዝቅተኛ ደሞዝ ሕግ ለኢትዮጵያ ምን ጥቅም ይሰጣል? ምን ጉዳት አለው? ምን መሆን አለበት? እንዴት መደረግ አለበት? የሚለውን ለማየት እንሞክራለን ማለት ነው። እንግዲህ ለመንደርደር ያህል ዝቅተኛ የደሞዝ ወለልን የሚደግፉ የኢኮኖሚ ንድፈ ሀሳቦችን እንይ። እንግዲህ እነዚህ እነዚህ ንድፈ ሀሳቦች ምንድነው? ዝቅተኛ የደሞዝ ወለል ተግባራዊ መደረግ አለበት፣ እያንዳንዱ ሀገሮች የራሳቸው የሆነ ዝቅተኛ የደሞዝ ወለል በማበጀት ሰፖርት መደረግ አለበት ብለው የሚከራከሩ ናቸው የሚከራከሩ ናቸው። ከነዚህ ውስጥ አንደኛው ንድፈ ሀሳብ የሞኖፕሶኒ ሞዴል ንድፈ ሀሳብ ይባላል። ይሄ የሞኖፕሶኒ ሞዴል ንድፈ ሀሳብ የሚባለው ምንድን ነው? በሰራተኛ ገበያ ውስጥ ፍጹም ያልሆነ ውድድር ወይንም ኢምፐርፌክት ኮምፒቲሽን ሌበር ማርኬት የሚባለው የሰራተኛ ገበያ ንድፈ ሀሳብ ነው። እንግዲህ በሞኖፕሶኒ የሰራተኛ ገበያ ቀጣሪዎች ደሞዝን የመወሰንና የማበጀት ኃይል አላቸው ይላል። እነማን ቀጣሪዎች? ዝቅተኛ ደሞዝን ደሞዝን የመወሰንና የማበጀት ኃይል አላቸው። ደሞዝን የመወሰን አቅሙ የማን ነው ከተባለ እንግዲህ የቀጣሪዎች ነው ማለት ነው። ዝቅተኛ ደሞዝ ከሌለ እነዚህ ቀጣሪዎች ወይም አሰሪዎች ከገበያ በታች ደሞዝ ይከፍላሉ ወይም መክፈል ይችላሉ ነው። እንግዲህ በሞኖ አኮርዲንግቱ ዘሞኖፕሶኒ ሞደል በሞኖፕሶኒ ሞደል ንድፈ ሀሳብ መሰረት ዝቅተኛ የሆነ የደመወዝ ወለል ከሌለ ቀጣሪዎች ደሞዙን የመወሰንና የማበጅት ስልጣን የነሱ ስለሆነ ሰራተኞችን ከሚገባቸው በታች በመክፈል በዝቅተኛ ደሞዝ ሊያሰራቸው ይችላሉ። ስለዚህ መንግስት ዝቅተኛ የሆነ የደሞዝ ወለል ሚኒመም ወይጅ ችሎ ተግባራዊ ማድረግ አለበት ብለው የሚከራከሩ ኢኮኖሚስቶች ምን ይባላሉ? ሞኖፍሶኒ ሞዴል ንድፈ ሀሳብን የሚደግፉ ናቸው ማለት ነው። ሁለተኛው ሁለተኛው ሚኒመም ወጅ ቲዮሪን ወይም ዝቅተኛ የደሞዝ ወለልን የሚደግፉት ኢኮኖሚስቶች ወይም የሚደግፈው ንድፈ ሀሳብ የውጤታማነት ደሞዝ ንድፈ ሀሳብ ወይም ኤፊሽንሲ ወጅ ቲዎሪ የሚባለው ነው። ያው ታውቁት አላችሁ ስለ ኤፊሽንሲ ወጅ ቲዎሪ አብዛኛዎቻችሁ ሰምታችሁናል ይናል። ይሄ እንግዲህ ኤፊሽንሲ ወጅ ቲዎሪ ምን ይላል? ከፍተኛ ደሞዝ ወደ ከፍተኛ ምርታማነት ሊያመራ እንደሚችል ይጠቁማል። የውጤታማነት ደሞዝ ንድፈ ሀሳብ ምን ይላል? ከፍተኛ ደሞዝ ከከፈላችው ከፍተኛ ምርታማነት ይኖራል። ሰራተኞች ምርታማ ይሆናሉ። የተሻለ ደሞዝ የሚከፈላቸው ሰራተኞች የበለጠ ተነሳሽነት ያላቸው፣ ጤናማ የሆኑ፣ የመልቀቅ እድላቸውም አነስተኛና የበለጠ ቀልጣፋ ናቸው ይላል ማን ውጤታማነት፣ የውጤታማነት ደሞዝ ንድፈ ሀሳብ ወይም ኤፊሽንሲ ወጅ ቲዮሪ የሚባለው ማለት ነው። ስለዚህ አኮርዲንግ ቱ ሚኒመም ኤፊሽንሲ ወጅ ቲዎሪ የተሻለ ደመወዝ የሚከፈላቸው ሰራተኞች የበለጠ ተነሳሽነት ያላቸው ጤናማ ሌቨል ተርኖ በላቸው የመልቀቅድላቸው አነስተኛና ቀልጣፋ የሆኑ ናቸው። ዝቅተኛ የደሞዝ ክፍያ ዝቅተኛ ክህሎት ባላቸው ዘርፎች ይህንንም የምርታማነት እድገት ሊያመጣ ይችላል። ሶ ሶ ምን አድርጉ ይላል ይህን ንድፈ ሀሳብ ዝቅተኛ የደሞዝ ወለል ተግባራዊ መደረግ አለበት ብሎ ሪኮመንድ ያደርጋል ሪኮመንድ ያደርጋል። ሶስተኛው ሶስተኛው ዘኬኔዥያን አግሪጌት ዲማንድ ሞዴል የሚባለው ንድፈ ሀሳብ ነው። ይሄም ዘኬኔዥያን አግሪጌት ዲማንድ ሞዴል ንድፈ ሀሳብ ደግሞ ሚኒመም ወይጅ እስቲል ተግባራዊ መደረግ አለበት ብለው የሚያምኑ የኢኮኖሚስቶች ስብስብ ነው። ዝቅተኛ ገቢ ላላቸው ሰራተኞች የደሞዝ ጭማሪና ዝቅተኛ የደሞዝ ወለል መወሰድ ሰራተኞች ከፍተኛ የመጠቀም ዝንባሌ ስላላቸው የፍጆታ ወጪዎችን ይጨምራል ይላል። ይሄ ምን ከምን ያገናኘዋል? እንግዲህ ከማርጂናል ፕሮፖቲ ሴቭ እና ማርጂናል ፕሮፖቲ ኮንሱም የሚባሉ ሁለት የኢኮኖሚ ኮንሴፕቶች አሉ። እና ከምን ያገናኘዋል? ደሞዝ ሰራተኞች ዝቅተኛ ደሞዝ ስላላቸው ገቢያቸው ቢጨምርላቸው አነስተኛ የደመወዝ ወለል ተግባራዊ ቢደረግላቸው ሰራተኞች ብዙ ሳቲስፋ የሆነ ያልተሟላ ፍላጎት ስላላቸው ኢንካም ሲያገኙ፣ ገቢ ሲያገኙ ፍላጎታቸውን ለማሳካት የመጠቀም ዝንባላቸው ከፍተኛ ነው፣ ወጫቸው ከፍተኛ ነው። ስለዚህ እሱ ኢኮኖሚውን ያበረታታል ይላል። ይህ የፍላጎት መጨመር ምርትንና ስራን ያነቃቃል። በተለይም በፍላጎት የተገደበ ኢኮኖሚ ያላቸው ብዙ ታዳጊ ሀገሮች ላይ አስተዋጽኦ የጎላ ነው ይላል። ስለዚህ ዘኬንያል አግሪጌት ዲማንድ ሞደል ንድፈ ሀሳብ የሚከተሉ ኢኮኖሚስቶች ምን ይላሉ? ሚኒመሞች በተለይ ደግሞ በታዳጊ ሀገሮች ላይ ተግባራዊ መደረግ አለበት። ለምን? ኢኮኖሚውን ያነቃቃል። እንዴት ኢኮኖሚ ያነቃቃል ብንል ማርጂናል ፕሮፐንሲቲ ኮንሱም ኦፍ ዘ ፑር ሶሳይቲ ኢዝ ሀይ ስለሆነ ማርጂናል ኢንክሪዝ ኢን ኢንካም ሌዲስቱ ሃይር ኢንክሪዝ ኢን ኮንሰምፕሽን ስለሆነ ኢኮኖሚውን ስለሚያነቃቃ ሰራተኞች በሚኒመም ወጅሎ ወይም በዝቅተኛ ደመወዝ ወለል መደገፍ ሰፖርት መደረግ አለባቸው ብለው ያምናሉ። አራተኛዎቹ ደግሞ እንደዚሁ ሚኒመም ወጅን ኢንፌቨር ኦፍ ሚኒመም ወጅን ሰፖርት የሚያደርጉ ማህበራዊ ፍትህ ወይንም ማህበራዊ ፍትህና ፍትሐዊ የደመወዝ ንድፈ ሀሳብ ይባላል። ሶሻል ጀስቲስ ኤንድ ፌር ወጅ ቲወር የሚባለው ማለት ነው። እነዚህ ኢኮኖሚስቶች ወይንም የዚህ ንድፈ ሀሳብ የዚህ ንድፈ ሀሳብን የሚከተሉ ኢኮኖሚስቶች ምን ይላሉ? ደግሞ ሰራተኞች ዝቅተኛውን የኑሮ ደረጃ የሚያረጋግጥ የኑሮ ደሞዝ ይገባቸዋል ይላሉ። ሰራተኞች ምን ይገባቸዋል? ዝቅተኛውን የኑሮ ደረጃ የሚያረጋግጥ የኑሮ ደሞዝ ይገባቸዋል። ዝቅተኛ ደሞዝ ፍትሐዊነትን ለማረጋገጥና ድህነትን ለመቀነስ የሚያስችል መሳሪያ ነው ይላሉ። ቅልጥፍና ያለው ትንሽ የንግድ ልውውጥ ቢኖርም እንኳ የሞራል እና የማህበራዊ ጥቅሞችን መረጋገጥ አለባቸው ይላል። ስለዚህ ሶሻል ጃስቲስ ኤንድ ፌር ዌጅ ቲዎሪ የሚከተሉ ኢኮኖሚስቶች ወይም ይሄ ንድፈ ሀሳብ ምን ይላል? ሰራተኞች ዝቅተኛ የኑሮ ደረጃቸውን የሚያረጋግጥ የኑሮ ደሞዝ ስለሚገባቸው እንዲሁም ዝቅተኛ ደሞዝ ወለል ፍትሐዊነትን ለማረጋገጥና ድህነትን ለመቀነስ የሚያስችል መሳሪያ ስለሆነ እያንዳንዱ ኔሽን፣ እያንዳንዱ ገቨርመንት የዜጎችን፣ የሰራተኞችን ዝቅተኛ የደሞዝ ወለል ወስኖ ተግባራዊ ማድረግ አለበት ብለው ይከራከራሉ ማለት ነው። ሌላ ደግሞ ምንም እንኳ ይላሉ፣ ምንም እንኳ ኢኮኖሚው ትንሽ ቢሆንምና የንግድ ልውውጡ ይሄ ቢዝነሱ እንቅስቃሴው ትንሽ ቢሆንም ዝቅተኛ ደመወዝ የሞራልና የማህበራዊ ጥቅም ጥያቄ ስለሆነ መረጋገጥ አለበት በማለት ይጨምራሉ። ስለዚህ ስለዚህ ዝቅተኛ የደመወዝ ወለል የሚደግፉ ንድፈ ሀሳቦች እንደ ሚኒመም ወጂ ቲዮሪ፣ ሶሻል ጀስቲስ ኤንድ ፌር ወጂ ቲዮሪ፣ ሞኖፕሶኒ ሌቨር የመሳሰሉትን ኬንዥያን አግሪ ግድም አንድ ቴዎሪ የሚለውን አየን። እነዚህ ምንድነው በአጠቃላይ ማለት ነው ሚኒመሞች በአንድ አገር ውስጥ በአንድ ኔሽን ውስጥ ተግባራዊ መደረግ አለበት። ተግባራዊ የሚደረገው ለምንድን ነው? ምክንያታቸውን አየን። ምክንያታቸውን አረጋገጥን። ስለዚህ እነዚህ ሚኒመሞጅን ሀሳብን ሰፖርት የሚያደርጉ ኢኮኖሚ ቴዎሪዎችንና ኢኮኖሚስቶችን ካየን ደግሞ ኢኮኖሚክ ቴዎሪዎች ወይም ንድፈ ሀሳቦች ደግሞ አንዳንዶቹ ምን ይላሉ? ሚኒመሞች ተግባራዊ መደረግ የለበትም። ይቅርታ ዝቅተኛ የደመወዝ ወለል የሚባል ነገር መኖር የለበትም ብለው ደግሞ የሚከራከሩ አሉ። እነዚህ ምን ይባላሉ? ዝቅተኛ የደመወዝ ወለልን የሚቃወሙ ኢኮኖሚስቶችና የኢኮኖሚ ንድፈ ሀሳቦች፣ ኢኮኖሚክ ቶሪስት ኦፖዚንግ ሚኒሙም የሚሉትን፣ እንደዚሁ ደግሞ አራቶቹን ለማየት እንሞክራለን። የመጀመሪያው ዝቅተኛ የደመወዝ ወለልን የሚቃወሙ የኢኮኖሚ ንድፈ ሀሳብ ኒዮክላሲካል ተወዳዳሪ የስራ ገበያ ንድፍ ሀሳብ ይባላል። ኒዮክላሲካል ኮምፒቴቲቭ ሌመን ማርኬት ቴዎሪ ይባላል። እንግዲህ ይሄ ቴዎሪ ምን ይላል? የጉልበት ዋጋ የሚከፈለው በአቅርቦትና በፍላጎት ኃይሎች መስተጋብር መሆን አለበት ይላል። እንግዲህ የጉልበት የስኪል የአቅም በአጠቃላይ ኤኒ ሌቨር ጋር የተያዘ ነገር ዋጋ መከፈል ያለበት ቤዝድ ኦን አቅርቦትና ፍላጎት በሰራተኛ አቅርቦትና በሰራተኛ ፍላጎት ሌቨር ዲማንድ እና ሌቨር ሰፕላይ ነው ዲተር የሆን መሆን ያለበት ይላል። ነገር ግን በአቅርቦትና በፍላጎት ያሎች መስተጋብር ዋጋው ሳይተመን ቀርቶ ዝቅተኛ የደሞዝ ወለልን መንግስት ከተመጣጣይ በላይ መጫን ወይም መወሰኑ ከመጠን በላይ የሰራተኛ አቅርቦት ወይም ስራ አጥነትን ይፈጥራል፣ የሰራተኛ የስራ ፍላጎትን ይቀንሳል ብለው ይከራከራሉ። ምንድን ነው የሚሉት እነሱ እንግዲህ? ዝቅተኛ የደመወዙ ወለል ከተወሰነ ያ ማለት ወይጁ ደመወዙ ምን ሆነ? የተሻሻለ ሆነ ማለት ከተሻሻለ የሰራተኛ አቅርቦት ይጨምራል። ምክንያቱም ጥሩ ደመወዝ ከተከፈለው የማይሰራውም ሰራተኛ ሰራተኛ አድርጎ ራሱን ስለሚያቀርብ ማለት ነው። ዱቱዛት ስራ አጥነትና ከመጠን በላይ ያለፈ የሰራተኛ አቅርቦት ይፈጠራል ይላል። ከዛ ሚኒመሙ ደግሞ ከፍ ካለ እና በቃ ጥሩ ደግሞ ሰራተኞች ስለሚፈልጉ በአነስተኛ ደግሞ የሰራተኞች የስራ ፍላጎት ይቀንሳል። ሰራተኞች ለመግዛት ለመስራት ዊሊንግ አይደሉም ብሎ ይከራከራሉ። ስለዚህ ስለዚህ ዝቅተኛ የደመወዝ ወለል በተለይ ዝቅተኛ ክህሎት ላላቸው ወጣትና መደበኛ ያልሆኑ ሰራተኞች ጎጅ ነው ብለው ይከራከራሉ። የሚያነሱትም የመከራከሪያ ሀሳብ ምንድን ነው? ከመጠን በላይ የሰራተኛ አቅርቦትና ስራ አጥነትን ይፈጥራል ብለው ስለሚከራከሩ፣ በተጨማሪ ደግሞ ዝቅተኛ ክህሎት ያላቸው አዋቂዎች ያልሆኑ መደበኛ ያልሆኑ ሰራተኞች ይህን ያህል ክፈሉ ብለው ፍርሞች ወይም ቀጣሪዎች ሲገደዱ፣ ለነሱ ላያሳምናቸው ይችላል ላያሳምናቸው ይችላል። ስለዚህ ቀጠር ያጣሉ። ዝቅተኛ ክሎት ያላቸውን ወጣቶችን፣ ተለማመጆችን፣ ግራጁዌቶችን እንደገና ደግሞ መደበኛ ያልሆኑ ሰራተኞች አሉ አይደል አንዳንዴ አየር በአየር የሚባል ምናምን እነሱ ላይ የሚሰሩትን በተለይ በጣም ይጎዳል። ፕሮፌሽናል ያው ፕሮፌሽናል ነው እውቀት ስላለው በተሻለ መጠር እራሱ ተደራድሮ በአቅርቦትና በፍላጎት መስተጋብር ሊሰራ ይችላል። እነዚህ ግን ብዙ ጊዜ ፈርሞች ምንድን ነው በአነስተኛ ዋጋ ማሰራት ስለሚፈለጉ ዝቅተኛ ክህሎት ያላቸው ሰራተኞች መንግስት ደግሞ ዝቅተኛ ደሞዙን ከፍ ካደረገባቸው በፈርሞች ወይም በቀጣሪዎች ዘንድ ስለማይፈለጉ እነዚህን የማህበረሰብ ክፍሎች ይጎዳል ብለው ይከራከራሉ። እነዚህ ምን ይባላሉ? ኒዮክላሲካል የስራ ገበያ ንድፈ ሀሳብ የሚከተሉ ኢኮኖሚስቶች ናቸው እንደዚህ የሚሉት በነገራችን ላይ እነዚህ ዳይሬክትሊ ካፒታሊስቶች ይበሏቸው። ኒዮክላሲካል ማለት ካፒታሊስት ኢኮኖሚ የሚከተሉ ንድፋ ሀሳብ ነጻ ገበያ የሚከተቱት ናቸው። ኒው ክላሲካል ማለት እነሱ ናቸው። ሁለተኛው ሚኒመም ዌጅን የሚቃወሙ የዋጋ ወለል ንድፈ ሀሳብ ፕራይስ ፍሎር ቲዎሪ ይባላል። ፕራይስ ፍሎር ቲዎሪ ዝቅተኛ የደሞዝ ወለል እንደ የዋጋ ወለል ይሰራል ይላሉ። ያ ማለት ከዋጋ በላይ ደሞዝ መወሰን ደግሞ የስራ ቅነሳን ይፈጥራል አውቶማቲክ ወይም መደበኛ ሆነ ቅጥርን ያበረታታል የምርት ዋጋን ከፍተኛ ያደርጋል ወይም ያስወድዳል ብለው ይከራከራሉ። የመከራከሪያቸው ሀሳብ ምንድን ነው? ዝቅተኛ የደመወዝ ወለል ከተወሰነ ይኋላል እንደ ዋጋ ወለል ስለሚሰራ እና ደግሞ ከዋጋ በላይ ደመወዝ መወሰን የሰራተኛ ቅነሳን ይፈጥራል። ለምሳሌ አንድ ፈርም አንድ ካምፓኒ አምስት መቶ ሰራተኞችን በአንድ ሺህ ብር ቀጥሮ የሚያሰራ ከሆነና መንግስት ግን አይ በቃ ለነዚህ ሰራተኞች ሚኒመም ዝቅተኛ ሁለት ሺህ ብር መክፈል ያለበት ብሎ ካስገደደው ምን ያደርጋል? ያፈር ምናልባትም ሁለት መቶ ሀምሳ ሰራተኞችን ወይም መቶ ሰራተኞችን ወይ ሶስት መቶ ሰራተኞችን ሊቀንስ ይችላል። ኮስቱን መቀነስ ስላለበት ሊቀንስ ይችላል። ስለዚህ ከገበያ በላይ ደሞዝ መወሰን፣ ሚኒመሞች ኢምፕሊመንት ማድረግ የዝቅተኛ ደሞዝ ወለልን መወሰን የስራ ቅነሳን ይፈጥራል ብለው ይከራከራሉ። ወይንም ደግሞ ሌላ ደግሞ መደበኛ ባልሆነ ቅጥር ነው ያበረታታል። እንግዲህ መንግስት አሁን በቃ አምስት ሺህ ብር ነው ሰራተኛ መቅጠር ያለ ብሎ አንድን ፈርም ቢያስገድደው ምን ብለናል፣ ሚኒመም ዌጅ ሰራተኛ ሞር ሌበር ሰፕላይ ስለሚኖር ስራ አጥነትን ይፈጥራል። ምን ነበረ እነዚህ ስራ አጦች ግን ደግሞ ምን ያደርጋሉ? በቃ መስራት ስላለባቸው ከቀጣሪው ጋር በመሻረግ መደበኛ ባልሆነ ቅጥር በሶስት ሺህ አራት ሺህ ብር ሊሰሩ ይችላሉ። ስለዚህ ይሄ መደበኛ የሆነ ቅጥር ያበረታታል ብለው ይከራከራሉ። አኮርዲንግ ደግሞ የምርቱ ዋጋን ከፍተኛ ያደርጋል ወይም ያስወድዳል ብለውም ይከራከራሉ። ይሄ እንዴት ነው የሚያደርገው ብለን ስናወራ እንግዲህ በኢኮኖሚክስ ሌቨር ወይም ሰራተኛ ለአንድ ምርት እንደ ግብአት ነው፣ ግብአት ነው። ለምሳሌ ለምሳሌ አንድ አግሪካልቸራል ሴክተር ላይ የተሰማራ ሰው የሰራተኛ ጉልበት የሌበር ጉልበት ቢጠቀም ምርት ለማምረት እንደ ለማምረት ሰራተኛ ይጠቀማል። ይህን ያዙልኝ። አንድ ፋብሪካ ውስጥ መኮረኒ፣ ፓስታ፣ ልብስ የሚያመርት ካምፓኒ ሰራተኛን እንደ ምርት ኢንፑት እንደ ምርት ግብዓት ይጠቀማል። እና መጀመሪያ ላይ በአምስት ሺህ ብር እያሰራ አንድ ልብስ ኦር አንድ ጅንስ ሱሪ አንድ ሺህ ብር የሚሸጥ ከሆነ ሰራተኛውን ሁለት ሺህ መክፈል አለብ ተብሎ ከተገደደ ኋላ ምን ያደርግ እቺን ካልኩሌት አድርጎ ምርቱ ላይ ይጨምራል። አንድ ሺህ ብር የተነበረውን ሱሪ ሺህ አምስት ሺህ ሁለት ሊያደርገው ይችላል። ምክንያቱም ለሰራተኛ ዋጋ ስለጨመረ፣ ለፋክተሪ ኢንፑቱ ዋጋ ስለጨመረ ስለዚህ ሚኒመም ፕራይስ ሚኒመም ወይጅ ኢምፕሊመንት ማድረግ ወይም ዝቅተኛውን የደሞዝ ወለል መወሰን የዋጋ ንረትን ያስከትላል፣ የምርት ዋጋን ያስወድዳል ብለውም ይከራከራሉ። እነማን ፕራይስ ፍሎር ቲዮሪ የሚከተሉ ኢኮኖሚስቶች እና ቲዎሪው ራሱ ማለት ነው። እነዚህ ሁለተኛዎቹ ናቸው። ሶስተኛዎቹ የሚኒመም ወጅ ሎን ወይም አነስተኛ የደመወዝ ወለልን መተግበርን ተግባራዊነትን የሚቃወሙ ኢኮኖሚስቶች ወይም የኢኮኖሚክ ንድፈ ሀሳብ የህዝብ ምርጫ ንድፈ ሀሳብ ወይም ፐብሊክ ቾይስ ቴዎሪ የሚባለው ቴዎሪ ና ይህን ቴዎሪ ፎርሙሌት ያደርጎ ወይም የሚከተሉ ኢኮኖሚስቶች ናቸው። ይሄ ቴዎሪ ምን ይላል? ዝቅተኛ የደሞዝ ህጎች ብዙ ጊዜ በፖለቲካዊ ማበረታቻዎች ለምሳሌ ከማህበራት ወይም ከመራጮች ድጋፍ ለማግኘት የሚመሩ እንደሆኑ ይጠቁማሉ። እነዚህ ምን ይላሉ? ፐብሊክ ቾይስ ቲዎሪ ፌቨር የሚያደርጉ ኢኮኖሚስቶች ዝቅተኛ የደሞዝ ህጎች ብዙ ጊዜ ለማህበረሰቡ ታስበው አይደለም፣ በፖለቲካ ማበረታቻ በፖለቲካል ኢንፎርመንስ ስመን ለፖለቲካ ሎቢንግ ህዝቡን ለማታለል ከሌበር ማህበራት ወይም ከመራጮች ድጋፍ ለማግኘት ኢንፍሉንስ የሚደረጉ የሚመሩ ናቸው እንጂ እውነትም መንግስት ለማህበረሰቡ ለህዝቡ አስበው አይደለም ተግባራዊ የሚያደርገው ብለው ይከራከራል። ብቱዛት ብቱዛት አንዳንድ ቡድኖች ለምሳሌ የሰራተኛ ማህበር ወይም መደበረኛ ሰራተኞች በሌሎች ኪሳራ ሌሎች ኪሳራ የሚባሉት መደበኛ ባልሆኑ ሰራተኞች ወይም ስራጦች ሊጠቀም ይችላል። ስለዚህ ሚኒመሞች ሚኒመሞች ወይም ዝቅተኛ የደመወዝ ወለል መንግስት መወሰን የለበትም ብለው ይከራከራሉ። እነማን? ፐብሊክ ቾይስ ቲዎሪ ወይም የህዝብ ምርጫ ንድፈ ሀሳብ ፌቨር የሚያደርጉ የሚከተሉ በህዝብ ምርጫ ንድፈ ሀሳብ የሚያምኑ ኢኮኖሚስቶች ናቸው እንደዚህ የሚሉት። ስለዚህ እነዚህ ኢኮኖሚስቶች አሁን ምን ይላሉ? ዝቅተኛ የደመወዝ ወለል ተግባራዊ መደረግ የለበትም ብለው ያምናሉ። አራተኛዎቹ ዝቅተኛ የደመወዝ ወለልን የሚቃወሙ ኢኮኖሚስቶች የኦስትሪያ ኢኮኖሚክስ እይታ ኦስትሪያን ኢኮኖሚክ ፕሪንሲፕልስ የሚከተሉ ኢኮኖሚስቶች ናቸው። እነዚህ ኢኮኖሚስቶች የመንግስት ጣልቃ ገብነት በስራ ገበያዎች ላይ ይቃወማሉ። መንግስት በስራ ገበያ በሌበር ማርኬት ላይ በሰራተኛና አሰሪ መካከል የሚደረገውን ጣልቃ ገብነት አጥብቀው ይቃወማሉ። ምን ይላሉ ደግሞ በተጨማሪ? ከመቃወም በዘለለ እያንዳንዱ የደሞዙን በፈቃደኝነት ላይ የተመሰረተ መሆን አለበት ይላሉ። ገቨርመንት መንግስት ቀጣሪን ሄዶ ይህን ክፈል ይህን ያህል ክፈል ማለት ሳይገባው እያንዳንዱ የደሞዙን በሰራተኛና ሰሪ፣ በቀጣሪና ተቀጣሪ ስምምነት በፈቃደኝነት ላይ የተመሰረተ መሆን አለበት ብለው መንግስት ይከራከራሉ። ምን እያሉ ይጨምራሉ ደግሞ መንግስት በግል ስምምነቶች ጣልቃ መግባት የለበትም። የደመወዝ ጉዳይ የሰራተኛውና የአሰሪው ጉዳይ ብቻ ነው፣ የመንግስት ጉዳይ መሆን የለበትም። መንግስት በዚህ ውስጥ ምን አገባው ብለው ይከራከራሉ። ነገር ግን መንግስት ዝቅተኛ የደመወዝ ወለልን ገብቶ ኢንፎርስ ካደረገው አፕላይ እንዲደረግ ካስገደደ፣ ዝቅተኛው የደመወዝ ወለል የዋጋ ድርድሮችንና የስራ ፈጠራ ዝንባሌዎችን ያዛባል ብለው ይጨምራሉ። እነማን? የኦስትሪያ ኢኮኖሚክስ እይታ፣ ኦስትሪያን ኢኮኖሚክስ ፕሪንሲፕልስ የሚከተሉ ኢኮኖሚስቶች። ስለዚህ እነዚህ ኢኮኖሚስቶች መንግስት በስራ ገበያዎች ላይ ጣልቃ መግባት የለበትም። የእያንዳንዱ የደመወዝ ስምምነት በፈቃደኝ ላይ የተመሰረተ በአሰሪውና በሰራተኛው ላይ መሆን አለበት እንጂ መንግስት በስምምነቱ ውስጥ መግባት የለበትም። ከገባ ግን የዋጋ ድርድሮችና ና የስራ ፈጠና ዝባዮች ላይ ያዛባዋል። ስለዚህ መግባት የለበትም ብለው ያወራሉ። እንግዲህ እንግዲህ እንዳያችሁት ምን አየን አራት ሚኒመም ወጅ ወይም ዝቅተኛ የደመወዝ ወለል መወሰን አለበት ብለው የሚከራከሩ ኢኮኖሚስቶች እና ኢኮኖሚክ ንድፈ ሀሳቦች አራት፣ ደግሞ ሚኒመም ወጅ ሎ ኢምፕሊመንት መደረግ የለበትም፣ ዝቅተኛ የደመወዝ ወለል የሚባል ነገር መኖር የለበትም፣ መንግስት በዚህ ጉዳይ ጁን ጣልቃ እንዳያስገባ ብለው የሚከራከሩ ግሩፕ ኦፍ ኢኮኖሚክስ እና ኢኮኖሚክ ቴዎሪዎችን አየን። እስኪ እንደ ማጠቃለያ ሰንጠረዣ አድርገን ይችን ደግሞ እኔ በሶስት ነገሮች እኔ ንድፈ ሀሳቡ ምንድን ነው አቋሙ ወይም ስታንሱ ምንድን ነው? ወይም ሚኒመም ዌጅን ዝቅተኛ የደመወዝ ወለልን ይደግፋል አይደግፍም? ሲደግፍ እና ሳይደግፍ መከራከሪያ ሀሳቡ ወይም ኬ አርጉመንቱ ምንድን ነው የሚለውን እንይ። የመጀመሪያው ሞኖፕሶኒ የሚባለው ነው። ታስታውሱ ከሆነ ድጋፍ ነው የሚሰጠው። ድጋፍ ነው የሚሰጠው ማለት ዝቅተኛ የደመወዝ ወለል ተግባራዊ መደረግ አለበት ነው የሚለው መደረግ አለበት ሲል ደግሞ መከራከሪያ ሀሳቡ ዝቅተኛ የደመወዝ ወለል የሰራተኛን ክብር ያጎለብታል፣ ድህነትንም ይቀንሳል ብለው ስለሚያምኑ ነው። ስለዚህ መንግስት ዝቅተኛ የደመወዝ ወለልን ተግባራዊ ካደረገ የሰራተኛ ክብርን በማጎልበት ድህነትን ይቀንሳል ብለው ይከራከራሉ ወይም መከራከሪያ ሀሳብ ያነሳሉ ማለት ነው። ሁለተኛዎቹ የሰራተኛ ዝቅተኛ የደመወዝ ወለል መወሰን አለበት ብለው ድጋፍ የሚሰጡ የኢኮኖሚስቶች ወይም የኢኮኖሚ ንድፈ ሀሳብ የውጤታማነት ደሞዝ ኤፊሽንሲ ወጅ የሚባሉት ማለት ነው። የመከራከሪያ ሀሳባቸው ደግሞ ለእነሱ ምንድን ነው ያሰሪ ደሞዝ የማዘጋጀትን ሀይልን ያስተካክላል፣ ምርታማነትን ያሳድጋልና የሰራተኛ ዝውውር ወይም ተርነበርን ይቀንሳል ብለው ይከራከራሉ። ብዙ ጊዜ ምን ብለው ያነሳሉ? ብዙ ጊዜ ደሞዝ የመወሰን ስልጣን ያሰሪው ነው። ስለዚህ መንግስት በሠራተኛና አሰሪ ደሞዝ ውስጥ ጣልቃ ከገባ ያሰሪ ደሞዝን የመወሰን ኃይል ያስተካክላል። ሲደመር ሲደመር ከፍተኛ ደሞዝ መክፈል ምርታማነትን ያሳድጋል። የሰራተኛ ዝውውርን ከአንዱ ካምፓኒ ወደ ሌላ ካምፓኒ የምህር ተርኖቨርን ይቀንሳል። ስለዚህ ሚኒመም ወይጅ ዝቅተኛ የደመወዝ ወለል መንግስት ኢምፕሊመንት ማድረግ አለበት ብለው መከራከሪያ ሀሳብ በማቅረብ ድጋፋቸውን ይሰጣሉ። ሶስተኛው ኬኔዥያንስ የሚባሉት ናቸው። እነዚህም እነዚህም ዝቅተኛ የደመወዝ ወለልን ተግባራዊ ማድረግ ፍላጎትንና ስራን ይጨምራል። ፍላጎትና ስራን መጨመር ብቻ ሳይሆን ትክክለኛ የደመወዝ ድጋፍ ክብርን ያጎለብታል፣ ድህነትን ይቀንሳል። ዱቱዛት በእነዚህ ምክንያቶች መንግሥት ዝቅተኛ የደመወዝ ወለልን ተግባራዊ ማድረግ አለበት ብለው ድጋፍ ይሰጣሉ ድጋፍ ይሰጣሉ። አራተኛዎቹ ኢኮኖሚስቶች ተመጣጣይ ፍትሐዊ ደሞዝ የሚባሉት ናቸው። ኤፊሽንሲ እንትን ፌር ወጅ የሚባው ማለት ነው። እነዚህ የመከራከሪያ ሀሳባቸው ዝቅተኛ የደሞዝ ወለል መወሰን የሰራተኛ ክብርን ያጎለብታል፣ ድህነትን ይቀንሳል እስቲል መንግስት ዝቅተኛ የደሞዝ ወለልን በመወሰን የሰራተኛን ክብርን ማጎልበት ድህነትን መቀነስ አለበት ብለው ለዝቅተኛ የደመወዝ ወለል ምን ያደርግ ድጋፍ ይሰጣሉ። እንግዲህ እንደምታዩት እነዚህ አራት ንድፈ ሀሳቦች ወይም የእነዚህ ንድፈ ሀሳብ ተከታይ ኢኮኖሚስቶች ዋና መጠንጠኛቸው የሰራተኛው የኑሮ ደረጃ ማጎልበት፣ ድህነትን መቀነስ፣ ምርታማነትን ማሳደግ፣ ክብርን የሰራተኛ ክብርን መመለስ የሚውስ ናቸው። ሞር ወደ እንትን ሊወስዱ ይችላሉ ወደ ሶሻሊስት ኢኮኖሚ ነገር ግን ዞሮ ዞሮ ኢን ፌቨር ኦፍ ዘ ሰራተኛው ስለሆኑ ኢንፌቨር ኦፍ ዘ ሰራተኛው ስለሆኑ ዝቅተኛ የደመወዝ ወለልን ተግባራዊ ማድረግ አለበት መንግስት ብለው የድጋፍ ሀሳብ ይሰጣሉ ወይም ይከራክራሉ። የሚቃወሙትን ስናይ ደግሞ አንደኛው ምንድነው ብለናል? ኒዮክላሲካል ናቸው። ኒዮክላሲካል የሚቃወሙት የተቃውሞ ሀሳባቸው ዝቅተኛ የደመወዝ ወለል ስራጥነትንና ቅልጥፍና ማጣትን ይፈጥራል፣ ኢንኤፊሸንስ ይፈጥራል የሚለው ማለት ነው። ምርታማነትን ይቀንሳል ስለዚህ ዝቅተኛ የደሞዝ ወለል ተግባራዊ መደረግ የለበትም ብለው ይከራከራሉ፣ ወይም ተቃውሞ ያደርጋሉ። አጌነስ ሚኒመም ወጅ ቲዎሪ። ሚኒመም ወጅ ማለት ሌላው የዋጋ ወለር ፕራይስ ፍሎር የሚባለው ማለት ነው። መንግስት የዝቅተኛ የደመወዝ ወለልን ከወሰነ የስራ ገበያ ሚዛንን ያዛባል። የስራ ገበያ ሚዛን ተግባራዊ መደረግ ያለበት በሰራተኛው ፍላጎትና በሰራተኛ አቅርቦት መካከል ነው። በራሳቸው በጎ ፈቃደኝነት ነው። የሰራተኛ እና የአሰሪ የደመወዝ ጉዳይ መወሰን ያለበት በሰራተኛውና በአሰሪው ብቻ ነው። መንግስት በዚህ ጉዳያችን ጣልቃ ማስገባት የለበትም። ጣልቃ ካስገባ ግን የስራ ገበያ ሚዛንን ያዛባል በማለት አጌነስት የሆነ ለሰራተኛ ለሚኒመም ወጅ ለዝቅተኛ የደመወዝ ወለል ተቃውሟቸውን ያቀርባሉ ማለት ነው። ሌላው ፐብሊክ ቾይዝ ወይም የህዝብ ምርጫ የሚባሉት ቲዎሪ የሚከተሉ ኢኮኖሚስቶች ናቸው። እነዚህ ደግሞ የዝቅተኛ የደመወዝ ወለል የዓላማው መነሻ በፖለቲካ እንጂ በኢኮኖሚክስ ላይ የተመሰረተ ስላልሆነ ዝቅተኛ የደመወዝ ወለል የሚባሉት ተግባራዊ መደረግ የለበትም። ዝቅተኛ የደመወዝ ወለል መንግስት ተግባራዊ ላድረግ የሚለው በመራጮች ዘንድ ድምፅን ለማግኘት ሎቢ ለማድረግ ህዝብን ለማታለል ስለሚጠቀምበት ነው እንጂ መንግስት ትክክለኛ ህዝቡን ለህዝብ አስቦ ለህዝብ አደለም። ስለዚህ ዝቅተኛ የደመወዝ ወለል የፖለቲካ መጠቀሚያ ነው፣ በኢኮኖሚክስ ላይ የተመሰረተ አደለም፣ ኢኮኖሚያዊም አደለም። ስለዚህ ተግባራዊ መደረግ የለበትም ብለው ተቃውሟቸውን ይገልጻሉ። ሌላው አራተኛዎቹ ኢኮኖሚስቶች የኦስትሪያ ኢኮኖሚስቶች ኦስትሪያን ስኩል ቶት የሚከተሉ ኢኮኖሚስቶች ናቸው። እነዚህም ልክ እንደ ኒዮክላሲካል ወለ የፕራይስ ፍሎር እና ፐብሊክ ቾይስ መንግስት በኮንትራት ውስጥ ጣልቃ መግባት የለበትም ብለው ይከራከራሉ። ለምን? ምክንያቱም የስራ ዕድልን ስለሚቀንስ፣ የሰራተኛን ስለሚያበዛ፣ ኢንኤፊሸንት ስለሆነ ገቨርመንት ኢንቮልቭ ማድረጉ የዋጋ መወደድን ስለሚያስከትል መንግስት በሰራተኛውና ባሰሬው ጣልቃ መግባት የለበትም ብለው ይከራከራሉ። እነዚህ በቃ ጠቅላላ ስናረቀው እነዚህ ሊበራል ኢኮኖሚ ወይም የካፒታሊዝም አቀንቃኞች ይባላሉ። ስለዚህ አሁን እኔ እነዚህን ሁለት ነገሮች እነዚህን ሁለት ተቃራኒ ሀሳቦች ማንሳት የፈለግኩት ማንሳት የፈለግኩት ወደ ሀገራችን ወደ ኢትዮጵያ ኮንቴክስት አምጥተን መሆን አለበት መሆን የለበትም መሆን ካለበትስ በምን ምክንያት መሆን ከሌለበትስ በምን ምክንያት ብናደርገው ምን ይጠቅመናል ብናስቀረውስ ምን ይጎዳናል የሚለውን እያንዳንዱን በደንብ ተንትነን ለማየት ያስችለን ዘንድ ነው ስለዚህ ይሄ ምንድን ነው አጠቃላይ የዛሬው ዲስካሽናችን ኢኮኖሚስቶችና ኢኮኖሚክ ቶሪዎች ዝቅተኛ የደመወዝ ወለልን የሚደግፉና የሚቃረኑ በሚል ለማሳየት ተሞክሯል ማለት ነው። እዚህ ላይ እንግዲህ ለዛሬ እናቆማለን። በሚቀጥለው እዚህ ላይ በመቀጠል ወደ ኢትዮጵያ ኮንቴክስት ለማውጣውና ዶሜስቲኬት እናደርገውና በኢትዮጵያ ሰናር በመነሳት ለማብራት እንሞክራለን። እንደምታውቁት አሁን ዝቅተኛ የደመወዙ በተለይ በኢትዮጵያ የሰራተኛ ሁኔታ ውስጥ አስፈላጊ ነገር በመሆኑ ወይም አይደለም ብለው የሚከራከሩ ስላሉ እስኪ እውነታው ምንድን ነው የሚለውን ከኢኮኖሚክስ አንጻር ለማየት እንሞክራለን ማለት ነው። ሆቲሹ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽንም በየጊዜው ይህን ሃሳብ ለመንግስት ያቀርባል፣ ለፓርላማ ያቀርባል። ያው መልስ አይሰጥም ማለት ነው። ዝሮ ዝሮ የዛሬው ርዕስ ይህን ይመስላል። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንድታበረታቱኝ በጣም በአክብሮት ትጠይቃለሁ። በአልኳችሁ ርዕስ ተመልሼ ለመምጣት እሞክራለሁ። ስለምታዳምጡኝ፣ አስተያየት ስለምሰጡኝ፣ ሰብስክራይብ ስለምታደርጉ፣ ቤተሰብ ስለምትሆኑኝ፣ ስለምታበረቱኝ አመሰግናለሁ። ልማመስገን ወዳለሁ ለዛሬው